ጤና ይስጥ ልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማር ዜናዎች ነግራችኋለሁ፣ አብራችሁ ቆዩ። በአማራ ክልል ርዕሰ መዲና ባህር ዳር ከተማ በዛሬው ዕለት ተከታታይ ጥቃት መፈጸሙ ተሰማ። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ቀጥሏል ተብሏል። በሌላ በኩል በቅርቡ ከብር ሸለቆ ወታደራዊ ማሰልጠኛ ማዕከል ሰልጥነው ለግዳጅ የተላኩ የአድማ ብተናና ፖሊስ አባላት በብዛት ከግዳጅ ቀጠና እየጠፉ መሆኑን የመረጃ ምንጮቻችን ተናግረዋል። ተጨማሪ ዝርዝር አዘጋጅተናል። ሌተናል ጄኔራል ታደሰ ወረደ ከሀገር ሉዓላዊነት ያፈነገጡ ግንኙነቶች እንዲያቆሙ የማድረግ ኃላፊነት ተቀብለው ፈረሙ። አዲሱ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ከህገ መንግስቱና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲያቆሙ የማድረግ ኃላፊነት የሚጥልባቸውን የቃል ኪዳን ሰነድ ላይ ፈርመዋል። በዚህም ላይ ዝርዝር አዘጋጅተናል። አቶ ጌታቸው ረዳ ትግላችን አጠናክረን እንቀጥላለን አሉ። ስልጣናቸውን አጠናቀው የወረዱት አቶ ጌታቸው ረዳ የትግራይ ህዝብ ካለበት አስቸጋሪ ሁኔታ ወጥቶ ወደ ተሻለ ሁኔታ እንዲመለስ የሚቻለኝን ሁሉ ማድረግ ቀጥላለሁ ብሏል። ትላንትናው ለስልጣናቸው ያበቃው እና ዛሬ ደግሞ ስልጣናቸውን ያስረከቡት አቶ ጌታቸው ረዳ በማብራሪያ ገጾቻቸው ዛሬ መልእክት አስተላልፈዋል። ሹምሹሩን ያስፈጸሙት የሀገሪቱ ጠቅላይ ሚኒስትር አብይ አህመድ ደግሞ ታደሰ ወረደ የነበሩንን ደካማና ጠንካራ ጎኖች ያውቃሉ ሲሉ ተደምጠዋል። በዚህም ላይ ተጨማሪ አዘጋጅተናል። በኢትዮጵያ የጤና ባለሙያዎች ፍታዊ ክፍያን ጨምረው ሌሎች ጥያቄዎቻቸው ምላሽ ካላገኙ ስራ ማቆም አድማ እንደሚያደርጉት አስጠንቅቀዋል። በከፍተኛ የሮጫናና የደሞዝ ጥረት ውስጥ የወደቁት የሀገሪቱ የጤና ባለሙያዎች የተቃውሞ እንቅስቃሴ እየተጠናከረ ይገኛል። ተጨማሪ አዘጋጅተናል። በኢትዮጵያ የእስራኤል አምባሳደር የአፍሪካ ህብረት የሩዋንዳ ጭፍጨፋን ለማሰብ ካዘጋጀው ስብሰባ እንዲባረሩ መደረጋቸው ተሰምተዋል። ኒው አምባሳደር የሆኑት አብርሃም ንጉሴ ሰኞ እለት በአፍሪካ ህብረት የሩዋንዳ የዘር ጭፍጨፋ ለማሰብ ከተዘጋጀው ስብሰባ ላይ ተገደው የወጡት በሀገራቸው መንግስት እየተደረገ ያለውን ጦርነት በተመለከተ የአፍሪካ ሀገራት የያዙት አቋም ለማስጠበቅ ነው ተብሏል። በዝርዝር ነው ያለው አሜሪካ ከኢራን ጋር ቀጥታ የኒውክሌር ድርድር እያደረገች መሆኑን የአገሪቱ ፕሬዚዳንት ትራምፕ ተናገሩም። አሜሪካና ኢራን በኒውክሌር ስምነት ላይ ቀጥታ ውይይት ቅዳሜ ዕለት እንደሚጀምሩም ዶናልድ ትራምፕ ተናግረዋል። በዚህም ላይ ተጨማሪ አዘጋጅተናል። ተመልካቾቻችን ኢትዮኒስን ሰብስክራይብ በማድረግ አብራችሁ ቆዩ። ወደ ዝርዝሩ አልፋለሁ። በአማራ ክልል ርዕሰ መዲና ባህር ዳር ከተማ በዛሬ ሁለት ተከታታይ ጥቃት መፈጸሙ ተሰማ። በክልሉ የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያም ቀጥሏል። በሌላ በኩል በቅርቡ ከብር ሸለቆ ወታደራዊ ማሰልጠኛ ማዕከል ሰልጥ ነው ለግዳጅ የተላኩ አድማ ብተናና ፖሊስ አባላት በብዛት ከግዳጅ ቀጠናም በብዛት ከግዳጅ ቀጠና እየጠፉ መሆኑም የመረጃ ምንጮች ተናግረዋል። የፋኖ ኃይሎች ከመጋቢት 10 2017 ዓ ም ጀምሮ ያወቹ ዘመቻ አንድነት በተለያዩ የክልሉ አካባቢዎች ቀጥሎ ውሏል። በዛሬው ዕለትም በባህር ዳር ከተማ ሶስት የተለያዩ ቦታዎች ላይ ጥቃትን ፈጽማቸውን የአማራ ፋኖ በጎጃም አስታውቋል። በዚህም በከተማ ወደ ገጠር መንገድ መሄጃ አልካን አካባቢ የአገዛዝ ጦር አባላት ማመላለሻ ሰርቪስ ላይ የቦምብ ጥቃት ፈጽመናል ያሉ ሲሆን ቀበሌ 16 ገበያ አካባቢ በሚገኝ የፌዴራል ፖሊስ ቢሮ ውስጥም በተመሳይ ፍንዳታ ተፈጽሞ ተሽከርካሪዎች መቃጠላቸውን ነው አደረጃጀቱ ያስታወቀው። በተጨማሪም የክልሉ ላይ ፍርድ ቤት አካባቢ አገዛዙ ባለስልጣን ከቢሮቸው ተሽከርካሪ ሲወጡ የቦምብ ጥቃት ተፈጽሞባቸዋል ያለው አደረጃጀቱ፣ ሆኖም በጥቃቱ ስለደረሰው ጉዳት ግን በግልጽ አልገለጸም። በተያያዘም በምስራቅ ጎጃም ዞን ደባይ ጥላት ግን ወረዳ ቆይ ከተማ የፋኑ ኃይሎች በከተማዋ በሚገኙ አገዛዙ ጦር ላይ ጥቃት መክፈታቸውን ተከትሎ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉም ለማወቅ ተችሏል። በተመሳሳይ በምዕራብ ጎጃም ዞን ሰከላ ወረዳ ግሻ አባይ ከተማ ትላንት ለሁለተኛ ተከታታይ ቀናት ውጊያ እንደነበረ ታውቋል። የፋኑ ኃይሎች ወደ ከተማዋ በመግባት በተከታታይ የፈጸሟቸው ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳት መረሱ ሲታወቅ በከተማዋ በአገዛዙ በግፍ ታስረው የነበሩ አርባ እስረኞችን በፋኖ ተፈተዋል ሲሉም የፋኖ የመረጃ ምንጮች ተናግረዋል። ከውጊያው ጋር ምንም አይነት ተሳትፎ ያልነበራቸው አቶ ብራኑ አያና የተባሉ የአእምሮ ጤና ችግር የነበረባቸው ነዋሪ በአገዛዝ ጦር መገደላቸውንም ነዋሪዎች ለኢትዮ ኒውስ ተናግረዋል። በተመሳሳይ በጎንደር ቀጠና የተለያዩ አካባቢዎች ከባድ ውጊያ እየተደረገ እንደሚገኝም ታውቋል። በማዕከላዊ ጎንደር ዞን ጎንደር ከተማ ጠዳ ክፍለ ከተማ መገጭ ወንዝ አካባቢ ዛሬ ማለዳት ጀምሮ ተከታታይ የተኩስ ልውውጥ እንደሚሰማ የአካባቢው ነዋሪዎች ነግረውናል። በአርማጮ ጋብ ላይ የተባለ አካባቢ ደግሞ ትላንቱ ተሽከርካሪ ይጓዙ በነበሩ የአገዛዙ ጦር አባላት ላይ የፋኑ ኃይሎች የፈጸሙት ጥቃት ከአርባ በላይ ወታደሮች መገደላቸውን የፋኑ የመረጃ ምንጮች አመላክተዋል። በተያያዘ በማዕከላዊ ጎንደር ዞን ምራብ በለሳ ቀጠና ወራህላ ከተማ ዙሪያ ልዩ ቦታው ፈንጣ ሐዋርያት አካባቢ ለሰዓታት የዘለቀ ከባድ ውጊያ መደረጉም ለማወቅ ተችሏል። በዚህም ከፍተኛ ሰብአዊ ጉዳት ተመዝግቧል የተባለ ሲሆን በአካባቢው ከፍተኛ ቁጥር ያለው የአገዛዝ ጦር በተለይም የአድማ ብተና ፖሊስ አባላት ወደ ፋኖ እየተቀላቀሉ እንደሚገኙ የአማራ ፋኖ አንድነት በጎንደር ማስታውቋል። በተመሳሳይ በሸዋ ቀጠና የተለያዩ አካባቢዎች ውጊያ እየተደረገ መሆኑን የፋኖ የመረጃ ምንጮች ለኢትዮኒስ ተናግረዋል። በሰሜን ሸዋ ዞን ደብረ ብርሃን ከተማ ቅርብ ርቀት በሚገኘው ጭምብሬና መሀል አምባ ዛሬ ዛሬ ውጊያ መቀስቀሱን ነው የመረጃ ምንጮቻቸው የተናገሩት። በተለይም ጭምብሬ የተባለው አካባቢ እየተደረገ የሚገኘው ውጊያ ከባድና ከፍተኛ ጉዳት የተመዘገ ገበት መሆኑ ለማወቅ ተችሏል። በሌላ በኩል በክሉ እየተደረገ ከሚገኘው ጦርነት ጋር በተያያዘ አገዛዙ በከፍተኛ ቁጥር እያሰለጠነ ወደ ውጊያ የሚያስገባቸው የጦር አባላት ከግዳጅ ቀጠናቸው እየጠፉ የፋኖ ኃይሎችን መቀላቀላቸውን ቀጥሏል ተብሏል። ከሰሞኑ ገብር ሸለቆ ወታደራዊ ማሰልጠኛ ስልጠናቸውን አጠናቀው ወደ ውጊያ የተላኩ በርካታ የአድማብትና ፖሊስ አባላት ካገዛዙ ከርተው ወደ ፋኖ ኃይሎች መቀላቀላቸውን መዘገባችን የሚታወስ ሲሆን ትላንትና ከትላንት በፊት በምዕራብ ጎንደር ዞን መተማ ወረዳ ኮኪት ካምፕ ብቻ ከሰባ ያላነሱ አባላት ካገዛዙ ጥርነፋ ወጥተው መጥፋታቸውን ወታደራዊ ምንጮች አመላክተዋል። ከመተማ ኮኪት ቀጠና የጠፉ የአድማ ብተና ፖሊስ አባላት መካከል በርካቶች ትጥቃቸውን እንደያዙ የጠፉ ናቸው የተባለ ሲሆን የአገዛዝ ጦርም የጠፉ አባላትን ለማሰስ በሚል ኬላ ጥበቃ ማጠናከሩ ተሰምቷል። በሌላ በኩል በሰሜን ወሎ ዞን ጋሸና ከተማ የአድማ ብተና ፖሊስ አዛዥ ሞቶ መገኘት በአካባቢው ድንጋጤ ፈጥሯል ተብሏል። የፖሊስ አዛዡ ከአንዲት የከተማዋ ነዋሪ ቤት ውስጥ በተኛበት ሞቶ እንደተገኘ የገለጹት የኢትዮ ኒውስ የመረጃ ምንጮች ከአዛዡ ሞት ጋር በተያያዘ በቤቷ ሞቶ የተገኘባት የከተማዋ ነዋሪ ተጠርጥራ ታስራለች ተብሏል። የአዛዡ ሞት ተከትሎ በከተማዋ ከፍተኛ ውጥረት እንደ እንደሰፈነም ነው የኢትዮ ዩኒቲ መረጃ ምንጮች የተናገሩትም። ሌተናል ጄኔራል ታደሰ ወረደ ከሀገር ሉዓላዊነት ያፈነገጡ ግንኙነቶች እንዲያቆሙ የማድረግ ኃላፊነት ተቀብለው ፈረሙ። አዲሱ የትግራይ ክልል ጊዜያዊ አሰራር ፕሬዚዳንት ሌተናል ጄኔራል ታደሰ ወረደ ከህገ መንግስቱና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲያቆሙ የማድረግ ኃላፊነት የሚጥልባቸውን ቃል ኪዳን ሰነድ ላይ ፈርመዋል። ዛሬ አብይ አህመድ ህወሓት በፕሬዚዳንትነት የወከላቸው ሌተናል ጄኔራል ታደሰ ወረደን የክሉ ፕሬዚዳንት አድርገው ሾመዋል። በዚህ ሂደት ላይ አዲሱ ፕሬዚዳንት አዲስ የቃል ኪዳን ሰነድ ቀርቦላቸው ፈርመዋል። ጉዳዩ እንኳን አንድ የሚቀጠር ሰው የስራ ዝርዝር እንደ መስጠት ያህል ነው የተባለ ቢሆንም የተጠቀሱ ነጥቦች ግን በዝርዝር ሲታዩ በርካታ ጉዳዮችን የያዙ ሆነዋል። የቃል ኪዳን ሰነዱ የቀድሞ ታጣቂዎችን ትጥቅ መፍታትና መልሶ መቋቋም ተግባር በአፋጣኝ እንዲጠናቀቅ የማድረግ ኃላፊነት ለጊዜው አሰራሩ ይሰጣል ተብሏል። ዛሬ ማክሰኞ መጋቢት 3 2017 ዓ ም የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንትነት ስልጣን ከአቶ ጌታቸው ረዳ የተረከቡት ጄኔራል ታደሰ ወረደ በአዲሱ ኃላፊነታቸው የሚያከናውኗቸው ተግባራት የዘረዘረ ሰነድ ላይ መፈረማቸውን የመንግስት መገናኛ ብዙሀን ናቸው ይፋ ያደረጉትም። የሁለት ዓመት የቆይታ ጊዜ የተጠናቀው የትግራይ ክልል ጊዜ አሰራር እንዲራዘም ያስቻለው በተደረገው የህግ ማሻሻያ ላይ የፌዴራል መንግስት ይህንን አይነቱን ተግባር ሊሰጥ እንደሚችል ደንግጓል። ባለፈው ሳምንት ማክሰኞ ጸደቀው የተባለው የፌዴራል መንግስት በክልል ጣልቃ የሚገባበት ስርዓት የሚደነግግ አዋጅ ማሻሻያ ያካተተው ሶስት ዋነኛ ጉዳዮች ውስጥ አንዱ በክልሉ የሚቋቋመው ጊዜ አሰራር ትኩረት ሰጥቶ የሚሰራቸው ጉዳዮችን የሚመለከት ነጥብ ይዟል። ፌዴሬሽን ምክር ቤት አፈጉባኤ ጊዜ አሰራሩ ትኩረት ሰጥቶ ሊሰራቸው የሚገቡ ጉዳዮች ሊመለ ሊያበረክቱ እንደሚችሉ በዋጁ ላይ ማሻሻያሉ አይሰፍሯል። ጊዜ አሰራሩ ትኩረት አድርገው እንዲሰራባቸው የሚተላለፉ ጉዳዮች በክልሉም የፌዴራል መንግስት ጣልቃ መግባት ምክንያት ሆነው ሁኔታውን በዘላቂነት ለመቅረፍና ህገ መንግስታዊ ስርዓቱን ለማጽናት አስፈላጊ የሆኑ ተግባራት እንደሚሆኑ ማሻሻያው ያስረዳ ነበር። ዛሬ ከመንግስት መገናኛ ብዙሀን ዘገባ ጋር የተለጠፈው ምስል አዲሱ የትግራይ ክልል ፕሬዚዳንት የትግራይ ክልል አካታች ጊዜ አሰራር የተልእኮ አፈጻጽም ቃል ኪዳን ሰነድ በተባለ ሰነድ ላይ ፊርማቸውን ማኖራቸውን ያመላክታል። የቃል ኪዳን ሰነዱ ጊዜው ያስተራሩ ከዚህ በታች ዝርዝሩ ኃላፊነቶች ለመወጣት በሙሉ ኃይሉና ትጋት ይሰራል፣ ማለትም ስምንት ጉዳዮችን ዘርዝሯል። በሰነዱ ላይ በቀዳሚነት የተጠቀሰው ኃላፊነት የተፈናቀሉ ዜጎች ወደ ቀያቸው የመመለስ ሂደትን የሚመለከት ነው። ጊዜው ያስተራሩ በጅምር ላይ ያለውን የተፈናቀሉ ዜጎችን ወደ ቀያቸው የመለስ ተግባር እንዲጠናቀቅና በቀሪ አካባቢዎችን በፍጥነት እንዲተገበር የማድረግ ፍላጎት እንደተጣለበት በሰነዱ ላይ ተገልጿል። ከብዙ መጓተት በኋላ ቢጀመርም መስተጓጉል ያጋጠመው የትግራይ ኃይሎች ትጥቅ መፍታት ጉዳይ አዲስ ፕሬዚዳንት ለተሾሙት ጊዜያዊ አስተዳደር የተሰጠ ሌላኛው ኃላፊነት ነው። በፕሪቶሪያው ስምምነት መሰረት ትጥቅ የመፍታት እናም የቀድሞ ታጣቂዎች መልሶ የማቋቋም ተግባር መከናወን እንዳለበት በሰነዱ ላይ ጠቅሷል። ጊዜያዊ አስተዳደሩ ይህን ሂደት በአፋጣኝ እንዲጠናቀቅ ማድረግ እንዳለበትን በቃል ኪዳን ሰነዱ ላይ በግልጽ ሰፍሯል። የትግራይ ክልል ጊዜያዊ አስተዳደር ከሰላምና ጸጥታ ጋር የተያያዙ ተግባራት እንዲያከናውን ኃላፊነት ተሰጥቶታል ይላል። ከዚህም ጋር በተያያዘ ከተጠቀሱ ተግባራት መካከል በክልሉ የህግ የበላይነት እንዲሰፍን ማድረግ የሚለው ይገኝበታል። ለህዝብ ደህንነት ለሰላምና ለሰላምና ለጸጥታ ጠንቅ የሆኑ ጉልህና ህገወጥ እንቅስቃሴዎች እንዲቆሙ ማድረግ የዚህ ኃላፊነት አካል ነው። እነዚህ ተግባራት ለማከናወን ጊዜ ያስተራሩ ተገቢውን የቁጥጥርና የህግ ማስከበር ስራ መስራት እንደሚኖርበትም በሰነዱ ላይ ሰፍረዋል። ከጦርነት በቅጡ ባላገገመው ትግራይ ክልል ውስጥ መደበኛ የልማት ስራዎች፣ መንግስታዊና ማህበራዊ አገልግሎቶች እንዲሁም የመልሶ ማልማት ስራዎች እንዲሳለጡ ማድረግ የሚለው በኃላፊነቶች ዝርዝር ውስጥ ተካቷል። ፌዴራል መንግስት በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው የዋት ክንፍን የተባለለትና ከውጭ ኃይሎች ጋር ተገቢነት በመፍጠር በመከሰሱ ወቅት ወደ ፕሬዚዳንትነት የመጡት ጄኔራል ታደሰ ወረደ ከዚሁ ጋር የተያያዘ የሚመስል ኃላፊነት ተጥሎባቸዋል። የውጭ ጉዳይ ዶክተር ጌዲዮን ጢሞቴዎስ በመጋቢት ወር መጀመሪያ በትግራይ ክልል ያለውን ሁኔታ በተመለከተ በአዲስ አበባ ለሚገኙ ዲፕሎማቶች ማብራሪያ በሰጡበት ወቅት ይህን ክስ በግልጽ አቅርበው ነበር። ጌዲዮን በዶክተር ደብረጽዮን የሚመራውን ህወሓት በዋናነት ለኢትዮጵያ ጠበኛ ከሆኑ የውጭ ኃይሎች ጋር ግንኙነት እየፈጠሩና እየተባበሩ መሆኑን በመጥቀስ ከሰው ነበር። የውጭ ጉዳይ ሚኒስትሩ ግንኙነት የተፈጠረው ከየትኛው ሀገር ጋር እንደሆነ በግልጽ ባይጠቅሱም የጊዜያዊ አስተዳደር የቀድሞ ፕሬዚዳንት አቶ ጌታቸው ረዳ የተወሰኑ የህወሓትና የትግራይ ወታደራዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ነው የሚል ክስ በተደጋጋሚ ሲያቀርቡ ነበረ። ዛሬ ሌተናል ጄኔራል ታደሰ ወረደ እንዲፈርሙበት በተደረገ የቃል ኪዳን ሰነድ ላይ ለክልሉ ጊዜያዊ አስተዳደር ከሰጡ ኃላፊነቶች መካከል ከህገ መንግስታዊና ህጋዊ ስርዓት፣ ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆም ማድረግ የሚለው ይገኝበታል። ከፕሪቶሪያ ስምምነት መፈረም ወዲህ በጊዜያዊ አስተዳደሩ የትግራይ ያለውን የትግራይ ክልል ለዲሞክራሲያዊ ምርጫ ዝግጁ እንዲሆን የማድረግ የቤት ስራ ለሌተናል ጄኔራል ታደሰ ወረደ ተሰጧቸዋል የተባለው አብይ አህመድ ጊዜ አሰራሩ በክልሉ መደበኛ መንግስት ለመስረት የሚያስችል ምርጫን ለማከናወን ሁኔታዎችን የማመቻቸት ተግባር በወቅቱ ማከናወን እንዳልቻለ ከዚህ በፊት ሲገልጹ ተሰምቶ ነበር። በአዲሱ ፕሬዚዳንት የመራው ጊዜ አሰራር በክልሉ የሲቪክና የፖለቲካ መብቶች ተግባራዊ የሆኑበት እንዲሆን የፖለቲካ ብዛነት የሚያስተናግድና ዲሞክራሲያዊ አውድን እንዲፈጥር የመስራት ኃላፊነት ተጥሎበታል። ይህ በፌዴራል መንግስት በተለይም ደሞ ብልጽግና ሙሉውን በያዘበት የሀገሪቱ ሁኔታውስ ያልተፈጠረ ቢሆንም በትግራይ ክልል ውስጥ መፈጠር አለበት ተብሎ ታስቧል። በጊዜ አሰራሩ የቴልኮ አፈጻጽም ቃል ኪዳን ሰነድ ላይ የተካተቱ ሌላኛው ጉዳይ በሂደት ያለው የአገራዊ ምክር ኮሚሽን የሚመለከት ነው። የካቲት ላይ ለተጨማሪ አንድ ዓመት የስልጣን ዘመን የተራዘመው የሀገራዊ ምክር ኮሚሽን በአስር ክልሎችና ሁለት የከተማ አሰራሮች ውስጥ የአጀንዳ ማሰባሰብና ተሳታፊ ልየታ ተግባራትን አከናውኑ ቢያጠናቅም በአማራ ክልልና ትግራይ ክልል ይህንን ሰርቶ አልጨረሰም። በጦርነት ውስጥ በሚገኘ የአማራ ክልል ባለፈው ቅዳሜ መጋቢት 27 ዓ.ም ጀምሮ ያደኘ የአጀንዳ ማሰባሰብ ሂደትን አስጀምሬያለሁ ቢልም በትግራይ ክልል ግን ይህ እስካሁን አልተጀመረም። ዛሬ በተፈረመው የቃል ኪዳን ሰነድ ታዲያ የክልሉ ሕዝብ የተለያዩ ማህበራዊ ክፍሎችና የፖለቲካ ተዋንያን በሀገራዊ ምክክር ሂደት እንዲሳተፍ ሁኔታዎችን የማመቻቸት ኃላፊነት ለጊዜያዊ አስተዳደሩ ሰጥቻሉ ይላል። በሰነዱ ላይ የተጠቀሰው የመጨረሻው ጉዳይ በክልሉ የሚገኙ የሚዲያና የኮሚኒኬሽን እንቅስቃሴዎችን የሚመለከት ነው። በክልሉ የሚገኙ መገናኛ ብዙሃን እንቅስቃሴ የሀገሪቱን ሕዝቦች ትስስርና መልካም ግንኙነት የሚያጠናክር መሆን እንደሚገባቸው በሰነዱ ላይ ተጠቅሷል። አቶ ጌታቸው ረዳ ትግላችን አጠናቅር እንቀጥላለን አሉ። ስልጣናቸውን አጠናቅ የወረዱት አቶ ጌታቸው ረዳም የትግራይ ህዝብ ካለበት አስቸጋሪ ሁኔታ ወጥቶም ወደ ተሻለ ሁኔታ እንዲመለስ የሚቻልን ሁሉ እናደርጋለን ብለዋል። ሹምሽሩን እንዲያስፈጸሙት አብይ አህመድ ደግሞ ታደሰ ወረደ የነበሩ ደካማና ጠንካራ ጎኖችን የሚያውቁ ሰው ናቸው ብለዋል። በትላንትና ለስልጣናቸውን ያበቃውና ዛሬ ደግሞ ስልጣናቸውን ያስረከቡት አቶ ጌታቸው ረዳ በማህበራዊ ገጾቻቸው ላይ መልእክት ያስተላለፉ ሲሆን ባለንበት ሁኔታ ሁሉ ትግላችን አጠናክረን ቀጥላል ሲሉ ተደምጠዋል። አቶ ጌታቸው ለሁለት ዓመታት ለነበረ የጊዜው የአሰራር ኃላፊነት ዛሬም በይፋ አስረክብ ያሉ ያሉት ሲሆን በስራ ላይ በነበሩበት ጊዜ የትግራይ ህዝብ ላሳየኝ ክብርና ትልቅ ድጋፍ ላቅ ያለ ምስጋና አቅርባለሁ ብለዋል። ህዝባችን አሁን ካለበት አስቸጋሪ ሁኔታ ወደ ተሻለ ሁኔታ እንዲመለስና ሁለንትና የፍላጎቱ እንዲሟላለት በቀጣይ የተቻለኝ ሁሉ አድርጋለሁ ያሉት አቶ ጌታቸው ጨምሮ አቶ ጌታቸው ረዳ ለደጋፊዎቻቸውና ለህዝቡ የሰላምና የለውጥ ፍላጎት እንዳይሰናከል ትግላችን አጠናክረን እንቀጥላለን ያሉ ሲሆን ክብረት ይስጥሌ በማለትም ህዝቡንና ደጋፊዎቻቸውን አመስግነዋል። ህዋት ያውረዳቸውን አቶ ጌታቸውን ከስልጣን አንስተው ህዋት የላካቸውን ጄኔራል ታደሰ ወረደን የሾሙት አብይ አህመድ ታደሰ ወረደ የነበሩ ደካማና ጠንካራ ጎኖቻችን በግልጽ የሚገነዘቡ ሰው ናቸው ብለዋል። አብይ ዛሬ በማህበራዊ ገጻቸው ባሰፈሩት ጽሁፍ ላይ አሁን ትግራይ ውስጥ ያለው ክፍተት ሞልተው ወደፊት ሊወስዱ ይችላሉ የሚል እምነቱ በርካቶች ወገኖች ዘንድ አለ ማለት ሌተናል ጄኔራል ታደሰ ወረደን ተናግረዋል። አክሎም የትግራይ ህዝብ የጠማውን ሰላምና ልማት እንደ ሌሎቹ ወንድሞቹ ወጥቶ የመግባት መሻት ስናሳካም ለኢትዮጵያም ለአፍሪካም እጅግ ጠቃሚ የሆነ ነገር ሰርቶ ለማለፍ ታሪክ የሰጣቸውን እድል እንደሚጠቀሙበት ተስፋ አድርጋለሁ ሲሉም መልካም ምኞት አለ ይላሉ። በእርግጥ ጠቅላይ ሚኒስትሩ በትግራይ ህዝብ ወጥቶ መግባትም ሆነ ሰላም እጦት እጃቸው እንደሌለበት አድርገው የውጭ ተመልካች አድርገው ቢያቀርቡም ለመሆኑ ይህን ችግር ሲፈጠሩ ማን ነው የሚለውን መለሱ በዋ መካከል የተፈጠረውን ችግር እያወቁ ሰላማዊ ነው ያሉት ሂደት የጠቀሱት አብይ አህመድ የኢሜል ምርጫ ቅስቅሳቸውን ሁሉ ወደ ጎን ትተው ዛሬ በይፋ በሰላማዊ መንገድ በአዲስ ባሌ የስልጣን ሽግግርና ቅብሎች ለማካሄድ የተዘጋጀ ፕሮግራም አከናውነናል፣ ሲሉም የስልጣን ርክክብ ነው የተደረገው ማለት አስፍረዋል። አብይ አህመድ በዛሬው ዕለት ጌታቸው ረዳ ከጎናቸው አድርገው ጄኔራል ታደሰ ወረደን ሲያስፈርሙ በአጠቃላይ በትግራይ ክልል ያለው ሁኔታ ይለወጣል የሚል ተስፋ መሰነቃቸውን በጽሁፋቸው ላይ አስፍረዋል።

የጤና ባለሙያዎች ፍትሐዊ ክፍያን ጨምሮ ሌሎች ጥያቄዎቻቸው ምላሽ ካላገኙ ስራ የማቆም አድማ እንደሚያደርጉ አስጠነቀቁም። በከፍተኛ ኑሮ ጫናና የደሞዝ ጥረት ውስጥ የወደቁት የሀገሪቱ የጤና ባለሙያዎች የተቃውሞ እንቅስቃሴ እየተጠናከረ ይገኛል። የኢትዮጵያ የጤና ባለሙያዎች ፍትሐዊ የደሞዝ ክፍያ የጤና መድን ሽፋንና የተሻሉ ጥቅማ ጥቅሞች እንዲሟሉላቸው የሚጠይቅ የተቀናጀ ማህበራዊ ሚዲያ ዘመቻ መጀመራቸውን ይፋ አድርገዋል። ዶክተሮቹ፣ ነርሶቹ፣ ስፔሻሊስቶቹና የቀዶ ጥገና ሐኪሞቹን ጨምሮ የጤና ባለሙያዎች ህይወትን ስናድን ይኖሩናል አሁን የራሳችን ህይወት ማዳን ይኖርብናል፣ የሚሉ ሀሽታጎችን በመጠቀም ጥያቄዎቻቸውን በተለያዩ ማህበራዊ ሚዲያ መድረኮች እያሰሙ ይገኛሉ። የጤና ባለሙያዎች ስርቁልፍ ጥያቄዎች ያቀፈ ደብዳቤ ለጤና ሚኒስቴርና ለሚመለከተው አካል ለማቅረብ የተዘጋጁ መሆናቸውንም ለአዲስ ስታንዳርድ ገልጸዋል። ጥያቄዎቻቸው ምላሽ ካላገኘ ግን የስራ ማቆም አድማ ሊከተል እንደሚችልም አስጠንቀዋል። ስማቸው እንዲጠቀስ ያልፈለጉና ና አንድ የጤና ባለሙያ እንደተናገሩት ከሆነ ከዚህ ቀደም በተናጠልና በተራጀ ሁኔታ የጤና ባለሙያዎች ጥያቄዎቻቸውን ለሚመለከተው አካል ማ ማቅረባቸውን አስታውሰዋል። ይሁን እንጂ አገዛዙ ለጥያቄዎቻቸው ምላሽ አልሰጠም። አሁንም የባስ ብለው ጥያቄዎቹ ምላሽ ሳያገኙ ኑሮ ውድነቱ እለት ከእለት እየተባባሰ በመምጣቱ ምክንያት እየተደራጀ የማህበራዊ ሚዲያ ንቅናቄ ጀምረናል ይላሉ። ጥያቄ መብት ጥያቄ ብቻ እንጂ የፖለቲካ ጥያቄ አይደለም ያሉት የጤና ባለሙያዎች የመጀመሪያውን ዋነኛ ጥያቄ ባለሙያው ካለበት የስራ ጫና አንጻር የሚያገኘው ገቢ አነስተኛና ከኑሮ ውድነቱ ጋር የማይጣጣም ነው የሚል ነው። በዚህ ሰዓትም የጤና ባለሙያ ለኑሮ ውድነት ተጋላጭ ሆኖ ነው ያለው ሲያማ እንኳን ለመታከም የማይችልበትና ወደ ልመና የሚገባበት ክስተት ተፈጥሯል። የቤት ኪራይ እንኳን ለመክፈል አቅጦት መኖር ያልቻለበት ሁኔታ መፈጠሩ ድምጻችን የኢትዮጵያ ሕዝብ እንዲሰማ ነው ንቅናቄውን የጀመር ነው ብለዋል። ታዲያ ጥያቄዎቻቸው በዋናነት የደሞዝ ይሁን እንጂ ተጨማሪ የጤና ኢንሹራንስና ሌሎች አገልግሎቶች ጥያቄ እንደሚያካትትም ጠቁመዋል። አገዛዙ በካሪዎቹ የሚዘብረውን ሀብት ሙሉ ለሙሉ ቢቆጠር አይደለም ለአንዱ የጤና ዘርፍ ቀርቶ ለመላው ኢትዮጵያን በርካታ ገጽ በረከቶችን የሚያሰፍር ቢሆንም በአሁኑ ሰዓት በአገዛዙ የጤና ባለሙያዎችን የመምህራንና ሰላምና በጠቅላላው የኢትዮጵያ ህዝብ በተለይም የሲቪል ሰርቫንቱን ጥያቄ መልስ አልቻለም። ነዋሪዎች በሀገሪቱ ውስጥ በኑሮ ውድነት በጣም እየተሰቃዩ ባሉበት በዚህ ጊዜ የኮሪደር ልማቶችንና የምሽት የራት ግብዣዎችን በዋናነትም ጠቅላይ ሚኒስትሩ ደስ የሚሏቸውን የተለያዩ የማስጌጫ አበባዎችና ንጣፎችን የሚያዘጋጀው መንግስት የህዝቡን ድምጽ ግን መስማት አቅቶታል። በአሁኑ ሰዓት የጤና ባለሙያዎች የሚከፈላቸው ደሞዝ እጅግ አስደንጋጭ ሲሆን፣ መምህራን ፖሊሶችና ሌሎችም ተመሳይ የደሞዝ ጥያቄዎችን እያነሱ ይገኛሉ። የኑሮ ውድነት በተለይ በትራንስፖርት ላይ የተጨመረው ጭማሪ እና አጠቃላይ በነዳጅ ሂደት ላይ አገዛዙ እያመጣ ያለው ጭማሪ አገዛዙ ለድሃው ህዝብ እና በተለይም ለነዋሪ የማያስብ ለጥቂት ሀብታሞች ብቻ የሚሰራ መሆኑን በተደጋጋሚ ያስመሰከረው ነዋል። የጤና ባለሙያዎች ከዚህ በፊት ጥያቄ አቅርበው ሳይመለስላቸው የቀረ ሲሆን፣ አሁን ግን ጥያቄያችን ካልመለሱልን አድማ ለማድረግ ተዘጋጅተናል ማለታቸው ተዘግቧል። በኢትዮጵያ እስራኤል አምባሳደር የአፍሪካ ህብረት የሩዋንዳ ጭፍጨፋን ለማሰብ ከተዘጋጀው ስብሰባ እንዲወጡ ተደርገዋል። በኢትዮጵያ እስራኤል አምባሳደር የሆኑት አብርሃም ንጉሴ ሰኞ ዕለት በአፍሪካ ህብረት የሩዋንዳ የዘር ጭፍጨፋ ለማሰብ ከተዘጋጀው ስብሰባ ላይ ተገደው እንዲወጡ መደረጋቸው ተሰምተዋል። ጉዳዩ አነጋጋሪ የሆነ ሲሆን የእስራኤል የውጭ ጉዳይ ሚኒስትር አምባሳደር አብርሃም ንጉሴ አባል ሀገራት በስብሰባው ላይ አብረዋቸው ለመሳተፍ ፈቃደኛ ባለመሆናቸው እንዲወጡ መደረጋቸውን ይፋ አድርጓል። ሚኒስቴሩ በመግለጫው አምባሳደሩ ከስብሰባው ተገደው መውጣታቸውን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር ማሐሙድ አል በስብሰባ ላይ የሰጡት አስተያየት ማውግዟል። በሩዋንዳ ቱትሲዎች ላይ የተፈጸሙን የዘር ማጥፋት ለማሰብ በተዘጋጀው መድረክ ላይ ተጋብዘው በተገኙት በአዲስ አበባ የእስራኤል አምባሳደር ላይ ጸረ እስራኤል የሆኑ የፖለቲካ ይዘቶችን ማስተዋወቃቸው ያሳዝናል ያለው የእስራኤል ሚኒስቴር የውጭ ጉዳይ ሚኒስቴሩ አክለውን በመጀመሪያ ደረጃ የተቀባይነት የለው እርምጃ ነው። በትልቁ ደግሞ የተጎጂዎችን መታሰቢያ ክብር የሚያሳጣ ነው። እንዲሁም የሩዋንዳና የአይሁድ ህዝቦችን ታሪክ በመሰረታዊነት ካለመረዳት እየመጣ ነው ብሏል። ይህ ጉዳይ አሁን ላይ አነጋጋሪ የሆነ ሲሆን አምባ አምባሳደሩም በአሁኑ ሰዓት መባረራቸው እጅግ ለእስራኤል አሳሳቢ ሆኗል። የእስራኤል ውጭ ጉዳይ ሚኒስትር ታዲያ ከሚመለከታቸው አካል ጋር በመሆን አስፈላጊውን ዲፕሎማሲያዊ እርምጃ እወስዳለሁ ማለቱም ተዘግቧል። አሜሪካ ከኢራን ጋር በቀጥታ የኒኩሌር ድርድር እያደረገች መሆኑን ትራምፕ አስታወቁ። አሜሪካና ኢራን በኒኩሌር ስምነት ላይ ቀጥታ ውይይት ቅዳሜ ሌት እንደሚጀምሩ ነው ዶናልድ ትራምፕ የተናገሩት። የኢራን ውጭ ጉዳይ ሚኒስትር ውይይቱ እንደሚካሄድ አረጋግጠው ውይይቱ የሚካሄደው በተዘዋሪ ሊሆን ይችላል ካሉ በኋላም እድል የመሆኑን ያህል ምን እንዳለ ለመቃኘት ይረዳል ብሏ። የዩናይትድ ስቴትስ ፕሬዚዳንት ሰኞ ለት በዋሽንግተን ና መካከል የሚደረገው ውይይት በከፍተኛ ባለስልጣናት ደረጃ በማለት ተናግሮ የነበረ ሲሆን ስምነት ላይ ካልተረሰ ለኢራን በጣም መጥፎ ቀን ይሆናል ብለዋል። ባለፈው ወር የኢራን ከፍተኛ ሃይማኖታዊ መሪ አያቶላህ አሊ ካሚኒ አሜሪካ ያቀረበቻቸውን የቀጥታ ንግግር ጥያቄ በይፋ ውድቅ ካደረጉ በኋላ ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ ሊወሰድ እንደሚችል በግልጽ ተናግሮ ነበር። ትራምፕ ውይይት ለማድረግ ቀጠሮ መያዙን የተናገሩት ለእስራኤሉ ጠቅላይ ሚኒስትር ቢናምን ኔታናሁን ጋር በኋይት ሀውስ ውስጥ ከተገናኙ በኋላ ነው። ትራምፕ ቅዳሜ ዕለት ከኢራን ጋር በጣም ትልቅ ስብሰባ አለ፣ ከእርሱ ጋር በቀጥታ እንነጋግራለን እናም ምናልባትም ስምምነት ሊደረስ ይችላል። ያ የሚሆን ከሆነ ጥሩ ነው ሲሉ ተደምጠዋል። ትራምፕ አክለውም ድርድሩ ካልተሳካ ኢራን ትልቅ አደጋ ውስጥ ትገባለች ሲሉ ያስፈራሩ ሲሆን ኢራን የኒውክሌር ጦር መሳሪያ ሊኖራትም አይችልም እና ውይይቱ ካልተሳካ በእውነቱ ለኢራን በጣም መጥፎ ቀን ይሆናል ብዬ አስባለሁ ብለዋል። ፕሬዚዳንቱ የሚደረገው ንግግር በምን ደረጃ ላይ እንዳለ እንዲሁም የትኞቹ ባለስልጣናት እየተሳተፉ እንደሆነ ግን ከመናገር ተቆጥበዋል። አይላን ቢቢሲ በዘገባው የተወዳችሁን፣ ያተከበራችሁ የትዩኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።